ክፍል ኤ የሥነ መለኮታዊ የመጨረሻ ነገሮች ትምህርት የኒቅያ በፊት አመለካከቶች በመጽሐፍ ቅዱሳዊ ፍጻሜ ዘመን ሥነ መለኮት። ክፍል ኤ ለ አንድ የትንሣኤ ትምህርት የኒቅያ በፊት ክርክሮች እና ትርጓሜዎች። አንድ የትንሣኤ ቃላቶች በመጽሐፍ ቅዱስ ውስጥ፣ ሁለት የትንሣኤ መገለጥ በመጽሐፍ ቅዱስ ውስጥ፣ ሦስት የትንሣኤ አጠቃላይ ባሕሪ፣ አራት የሰው ዘር ትንሣኤ ስፋት። ክፍል የ ለ አንድ የትንሣኤ ትምህርት የኒቅያ በፊት ክርክሮች እና ትርጓሜዎች አንድ የትንሣኤ ቃላቶች በመጽሐፍ ቅዱስ ውስጥ። በ325 ም የኒቅያ ጉባኤ ከመካሄዱ በፊት የነበሩት የኒቅያ በፊት ቤተ ክርስቲያን አባቶች፣ ቀደምት ክርስቲያን ምሁራን በመጽሐፍ ቅዱሳዊ ቃላቶች ላይ የተመሠረተ የትንሣኤ ስነ መለኮትን አዳብረዋል። እንደ ኪው መነሳት፣ ኪው አንስቴሴስ መነቃቃት፣ ኩዌ ጄሮ እና ኪ መኖር ኮያዮ ያሉ ቃላት ለነሱ ተራ ዘይቤዎች አልነበሩም፣ ነገር ግን ከሞት በኋላ ስለሚደረገው አካላዊ መልሶ ማቋቋም የእግዚአብሔርን ተስፋ ይገልጣሉ። እንደ የስትኖስ ማርቲር የሊዮኑ ኢራኒዮስ እና ጠርቱሊያን ያሉ ተጽዕኖ ፈጣሪ ድምፆች እነዚህን ቃላት ተርጉሞ ሥጋዊ መቤዩትን የሚክዱ የግኖስቲካዊ አመለካከቶችን እና ሥጋ የለሽ ከሞት በኋላ ያለን ሕይወት የሚያምኑትን የሄለናዊ አመለካከቶችን በመቃወም ሥጋዊ ትንሣኤ ነው ተሟግተዋል። ስራቸው በስደትና በአእምሯዊ ተግዳሮቶች ሁኔታ ውስጥ የተፈጠረ ቀደም ክርስቲያኖችን በጠንካራ ፍጻሜ ዘመን ስነ መለኮት አቀረበ። የክርስቶስን በሞት ላይ ያለውን ድል እውነታና ለሰው ልጅ ያለውን አንድምታ በማረጋገጥ ቁልፍ የትንሣኤ ቃላት መነሳት ኩ አናስታሲስ መቆምን ወይም ትንሣኤን ያመለክታል። ስጋዊ መልሱ ማቋቋምን ያጎላል። መነቃቃት ኩ ኤጄሮ ከእንቅልፍ መንቃትን ያመለክታል፣ ሞትን ጊዜያዊ አድርጎ ያሳያል። እንደገና መኖር ኮያዮ የታደሰ ሕይወትን ያመለክታል፣ ከክርስቶስ ቤዛዊ ኃይል ጋር የተያያዘ የመጽሐፍ ቅዱስ መሠረቶች። ዮሐንስ 11 25 26 አዲሱ መደበኛ ትርጉም። ኢየሱስም እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞት እንኳ ሕያው ይሆናል። ሕያው የሆነም በእኔ የሚያምን ሁሉ ለዘላለም አይሞትም። ይህን ታምት ያለሽ ዮሐንስ 11 25 26 ከመኖር ኮያው የሚለውን ቃል ተጠቅሞ የኒቅያ በፊት የነበረውን የትንሳኤ ግንዛቤ በክርስቶስ በኩል የታደሰ ሕይወት እንደሆነ ይገልጻል። የኢየሱስ አባባል ከትንሳኤ ነው ሕይወት እኔ ነኝ ከ እንደገና መቆምኬ ማለት የሆነው ከትንሳኤ ኪ አናስታሲስ የሚለውን ቃል ይጠቀማል። ይህም አባቶች በጥሬው ተርጉመውታል። የስችኖስ ማርቲር በኪ የመጀመሪያው ተከላካዮች ከ ምዕራፍ 42 ይህንን እንዲህ ሲል ተርጉሞታል። በክርስቶስ አማካኝነት ሙታን ስጋዊ በሆነ መንገድ እንደገና ይኖራሉ። ከያውኪን ከስጋዊ መነቃቃት ጋር በማያያዝ ኢራኒዮስ በኪ ኑፋቂዎችን የሚቃወም ከመጽሐፍ ጊ ምዕራፍ 13 በትንሣኤው አማካኝነት እኛን ያስነሳናልኩ በማለት ክርስቶስ የዚህ የታደሰ ሕልውና ምንጭ መሆኑን አጽንቷል። ቢሞት እንኳ ሕያው ይሆናልክ የሚለው ሐረግ ስደት የደረሰባትን ቤተ ክርስቲያን አጽናን የሞት ቁጥጥር ጊዜያዊ መሆኑን ቃል ገባ። ጠርጡሊያን በኪ ስለ ሥጋ ትንሣኤኩ ምዕራፍ 18 ሥጋ እንደገና ለመኖር ይነሳል ክ በማለት የግኖስቲካዊ መንፈሳዊ ብቻ አመለካከቶችን ተቃውሟል። ኪ ለዘላለም አይሞትም ኪ የሚለው ደግሞ አንድምታ ያለው ምሳሌ ጨመረ። ዘላለማዊ ሕይወት አሁን ይጀምራል። ሆኖም አባቶች የወደፊቱን ሥጋዊ ፍጻሜውን ላይ አተኮሩ። የቂሳርያዊ ኢግናጢዮስ ሰማዕትነትን ሲገጥመው ይህንን ተስፋ አንጸባርቋል እንደገና እነሳለውኩ ወደ ኤፌሶን ሰዎች መልእክት ምዕራፍ 20 በሥነ መለኮት ከያውክ ትንሣኤን ከክርስቶስ ቤዛዊ ተግባር ጋር አገናኘው ከስጋ ተለይቶ የሚገኘውን የሔለናዊ ነፍስ ዘላለማዊነትን ውድቅ በማድረግ። ለቀድሞ ክርስቲያኖች ይህ ቃላዊ አገላለጽ ተጨባጭ ግላዊ ትንሣኤን ገልጿል። በስቃይ መካከል ማረጋገጫንና የእምነት ጥሪን ይህን ታምቴ ያለሽ የፍጻሜ ዘመን ተስፋቸውን የቀረጽ አንድ ቆሮንቶስ 1552 አዲሱ መደበኛ ትርጉም በቅጽበት በአይን ጥቅሻ ውስጥ በመጨረሻው መለከት ድምጽ መለከቱ ይሰማል። ሙታንም ሳይበሰብሱ ይነሳሉ እኛም እንለወጣለንክ አንድ ቆሮንቶስ 15 ሃምሳ ሁለት ኪ ይነሳሉ ኮኤጀሮ የሚለውን ቃል ይጠቀማል። ትርጉሙም ከማንቃትክ ወይም ከመነሳት ከሲሆን የኒቅያ በፊት አባቶች የትንሣኤን ሥጋዊነት ለማረጋገጥ የተጠቀሙበት ቃል ነው። ጠርጡሊያን በኪ ስለ ሥጋ ትንሳይ ኩ ምዕራፍ 42 ሙታን ሳይ በሰብሱ ይነቃሉክ በማለት ኩ ኤጄፎኪህን ከሞት እንቅልፍ ቀጥተኛ መንቃት እንደሆነ ተርጉሞታል። ኢራኖስ በኬ ኑፋቂዎችን የሚቃወም ከመጽሐፍ ጊ ምዕራፍ 13 ይህን አጠናክሯል። ስጋ ሳይ በሰብስ ይነሰልክ በማለት ከክርስቶስ የራሱ መነቃቃት ጋር በማያዝ የድንገተኛነት በቅጽበት የእግዚአብሔርን ኃይል አጉልቶ አሳይቷል። የስችኖስ ማርቲር በኪ የመጀመሪያው ተከላካዮች ምዕራፍ 19 ላይ ከእግዚአብሔር ሙታንን እንደፈጠራቸው ፈጠራቸው በቀላሉ ያስነሳልኮ በማለት የአብራራው ነጥብ ይህ ቃላዊ አገላለጽ ስጋዊ ትንሣኤን የግኖስቲካዊ ውድቀትን ተቃውሞ የማይ የማይበሰብስክ የሚለውን እንደ ተለወጠ ስጋዊ ሁኔታ አጉልቷል። ስደት ለደረሰባት ቤተ ክርስቲያን የመለከቱ ድምፅ ፈጣን መዳንን ቃል ገባ። አባቶች ኮኤጄ ፋውኪን የሞትን መበስበስ መገለባበጥ አድርገው ይመለከቱታል ከዳንኤል 12 ሁለት ከአፈር መንቃት ጋር በማስማማት በሥነ መለኮት ትንሣኤን እንደ ፈጣን መለኮታዊ ተግባር ቀስ በቀስ ሂደት ሳይሆን ከሄለናዊ ተስፋ መቁረጥ ጋር በተያያዝ ተስፋን አቅርቧል። ቀደምት ክርስቲያኖች ይህንን ግልጽ ቃል ተቀበሉ። በውስጡም ፍልስፍናዊ ጥርጣሬን የሚቃወምና በሥጋዊ ፍጻሜ ዘመን የወደፊት ሕይወት ላይ እምነታቸውን የሚያጠናክር ሥጋዊ መታደስ ዋስትና አገኙ። ሁለት የትንሣኤ መገለጥ በመጽሐፍ ቅዱስ ውስጥ የኒቅያ በፊት ቤተ ክርስቲያን አባቶች ትንሣኤን የፍጻሜ ዘመን መሠረት አድርገው ይመለከቱታል፣ በመጽሐፍ ቅዱስ አማካይነት በመለኮት የተገለጠ ለስችኖስ ማርቲር፣ ለሊዮኑ ኢራኒዮስ እና ለጠርጡሊያን ይህ ትምህርት ግምታዊ አልነበረም፣ ነገር ግን ከእግዚአብሔር የተገኘ ግልጽ መገለጥ ነበር። የክርስቶስን ትንሣኤ እንደ በኩራት ፍሬን የወደፊቱን የሰው ዘር ሁሉ መነሳት ያካተተ ነበር። ሥጋዊ መዳንን ከሚክዱ የግኖስቲካዊ አመለካከቶች እና ከስጋ ተለይቶ የሚገኘውን ከሞት በኋላ ያለን ህይወት ከሚያምኑ የሄለናዊ አመለካከቶች ጋር በመጋፈት ስነ መለኮታቸውን በመጽሐፍ ቅዱስ ጽሑፎች ላይ በመመስረት ስጋዊ ትንሣኤን የእግዚአብሔር የመጨረሻ ድል በሞት ላይ መሆኑን አረጋግጠዋል። በስደት መካከል ይህ መገለጥ ቀደምት ክርስቲያኖችን ተስፋና እርግጠኝነት ሰጥቷል፣ በምድራዊ ፍጻሜ ዘመን የወደፊት ህይወት ላይ እምነታቸውን አጠናክሯል። የመገለጥ ቁልፍ ገጽታዎች መለኮታዊ ሥልጣን መጽሐፍ ቅዱስ ትንሣኤን እንደ እግዚአብሔር ተስፋ ይገልጻል እንጂ የሰው ግምት አይደለም። የክርስቶስ ምሳሌ፣ የኢየሱስ ትንሣኤ አማኞችን ትንሣኤ ይገልጣልና ያረጋግጣል። ሥጋዊ እውነታ፣ መገለጡ ሥጋዊ መታደስን ያጎላል እንጂ መንፈሳዊ ሕልውናም ብቻ አይደለም። የመጽሐፍ ቅዱስ መሠረቶች፣ አንድ ቆሮንቶስ ዐሥራ አምስት ሃያ ሁለት አዲሱ መደበኛ ትርጉም አሁን ግን ክርስቶስ ከሙታን ተነስተዋል የሞቱትም ሁሉ በኩር ሆነዋል። ሞት በሰው በኩል እንደ መጣ ትንሣኤ ሙታንም በሰው በኩል መጣና በአዳም ሁሉ እንደሚሞቱ እንዲሁ በክርስቶስ ሁሉ ሕያዋን ይሆናሉ። የጳውሎስ መግለጫ በአንድ 1 ቆሮንቶስ 15 22 ለኒቅያ በፊት አባቶች መሰረታዊ መገለጥ ነበር። የክርስቶስን ትንሣኤ ለሰው ዘር ሁሉ ምሳሌ እንደሆነ በመግለጥ ከየበኩራት ፍሬክ የሚለው ቃል የክርስቶስ መነሳት አጠቃላይ ትንሣኤን እንዳስጀመረ አመልክቷል። የስችኖስ ማርቲር በኪ የመጀመሪያው ተከላካዮች ከምዕራፍ 42 የክርስቶስ ትንሣኤ የራሳችንን ይገልጣልክ በማለት ከምዕመናን የወደፊት ሕይወት ጋር አገናኘው። ኢራኒዎስ በኪ ኑፋቂዎችን የሚቃወምክ መጽሐፍ ጊ ምዕራፍ 16 በመነሳቱ አማካኝነት እኛን ያስነሳናልኪ በማለት የአዳምን ውርስ የእግዚአብሔር የተገለጠ ተገላቢጦሽ እንደሆነ አይቷል። ተመጣጣኝነት ሞት በሰው በኩል እንደመጣ ትንሣኤም በሰው በኩል መጣ። ኪ የግኖስቲካዊ መንፈሳዊነትን ተቃወመ፣ ሥጋዊ ክስተትን አረጋግጧል። ጠርቱሊያን በኪ ስለ ሥጋ ትንሣኤ ኩ ምዕራፍ ስምንት በአዳም የሞተው ሥጋ በክርስቶስ ይነሳል ኩ በማለት ሥጋዊነትን አጽንቷል። ስደት ለደረሰባት ቤተ ክርስቲያን ይህ መገለጥ ለውጥ አምጥቷል። የሞት ሥልጣን ተሰብሯል። ኢግናጢዮስ እንዳስጠበቀው ከእንደ ገና እንሳለው ኩ ወደ ኤፌሶን ሰዎች መልእክት ምዕራፍ 20 በሥነ መለኮት ትንሣኤን የእግዚአብሔር ቤዛዊ ተግባር አድርጎ ገልጿል። የሔለናዊ ዕድልን በተስፋ በማነጻጸር ሁለንተናዊ ስፋት ሁሉ ሕያዋን ይሆናሉ። ከሰማዕትነት ባሻገር የወደፊት ሕይወትን ቃል ገባ። ቀደምት ክርስቲያኖችን በእግዚአብሔር ዋስትና በክርስቶስ ድል ላይ የተመሠረተውን እውነት ከፍልስፍናዊ ጥርጣሬ በመቃወም አቆመ። ዮሐንስ 5 28 29 አዲሱ መደበኛ ትርጉም በዚያ ተነቁ መቃብር ውስጥ ያሉ ሁሉ ድምጾን የሚሰሙበት ጊዜ ይመጣልና ይወጣሉ። መልካም ያደረጉ ለህይወት ንሳይ፣ ክፉ ያደረጉ ደግሞ ለፍርድ ንሳይ። የኢየሱስ ቃላት በዮሐንስ 52829 28 29 የትንሳይን ሁለንተናዊ ስፋትና የፍርድ ባህሪ ለኒቅያ በፊት አባቶች ገለሱ። ከመቃብር ውስጥ ያሉ ሁሉ ድምፁን ይሰማሉ ኬ የሚለው ሐረግ ስጋዊ መነሳትን ገለጠ እንጂ መንፈሳዊ ዘይቤን አይደለም። ጠርቱሊያን በኪው ስለ ስጋ ምዕራፍ 18 እያንዳንዱ ነፍስ ከሥጋው ጋር ይነሳልኩ፣ በማለት ሥጋዊ ትንሣኤን የግኖስቲካዊ ውድቀትን ለመቃወም ይህንን ጠቅሷል። ኢራኒዎስ በኪ ኑፋቂዎችን የሚቃወምክ መጽሐፍ ጊ ምዕራፍ 27 ሁሉም ሰዎች ለፍርድ ለመቆም ይነሳሉ ከ፣ በማለት ክርስቶስን እንደ ገላጭና አስፈጻሚ ሥልጣን አጽንተዋል። ይህ መገለጥ የሄለናዊ ከሞት በኋላ ያለውን ሕይወት ግልጽነት እጦት ተቃወመ። የስችኖስ ማርቲር በኩ ከጥሪፎ ጋር የተደረገ ውይይት ከምዕራፍ 80 በመቃብራቸው ያሉ ሁሉ ይነሰሉ በማለት የእግዚአብሔርን ኃይል ለማረጋገጥ እንደ ተከላካዮች ተጠቅሞበታል። የሁለትዮሽ ውጤት ለህይወት ትንሣኤ ኪ እና ኪ ለፍርድ ትንሣኤ ኪ ስነ ምግባራዊ ተጠያቂነትን ገለጠ። ኢራኒውስ ለስነ ምግባራዊ ህይወት ያጎላው ነጥብ ሙፋቂዎችን የሚቃወም ጊ 27 ነጥብ 1 ስደት ለደረሰባት ቤተ ክርስቲያን ይህ ፍርድን ቃል ገባ ጭቆና ፈጻሚዎችን ለመበቀል ይነሳሉ። ይህም በፖሊካርፕ ሰማዕትነት 155 ም ውስጥ ይታያል። በሥነ መለኮት የክርስቶስን በሰው ዘር ሁሉ ላይ ያለውን ሥልጣን ገልጿል። የአይሁድን ብሔራዊ ተስፋዎች ከሁለንተናዊ ስፋት ጋር በማነጻጸር የዚህ ቅዱስ ጽሑፍ ግልጽነት ቀደምት ክርስቲያኖችን ሁሉን አቀፍ ራእይ ያቀረበ የግኖስቲካዊ ልሂቃንን በመቃወም እና በእግዚአብሔር ፍትሐዊ ዕቅድ ላይ እምነታቸውን አቆማ። አንድ ቆሮንቶስ 15 22 አዲሱ መደበኛ ትርጉም በአዳም ሁሉ እንደሚሞቱ እንዲሁ በክርስቶስ ሁሉ ሕያዋን ይሆናሉ። የጳውሎስ መግለጫ በአንድ ቆሮንቶስ 15 22 የትንሣኤን ስፋት ሁለንተናዊ እንደሆነ ገልጿል። የአዳም ሐጫት ሁለንተናዊ ተጽዕኖ ጋር በማመሳሰል ኢራኒዮስ በኬኑፋቂዎችን የሚቃወም ከመጽሐፍ ቤ ምዕራፍ 16 ይህንን እንዲህ ሲል ተርጉሞታል ሞት በአዳም በኩል ወደ ሁሉ እንደ መጣ ሕይወትም በክርስቶስ በኩል ወደ ሁሉም ይመጣል። ክ የክርስቶስን ትንሣኤ ለሰው ዘር ሁሉ መነሳት መሠረት አድርጎ ማየትን ጠርጡልያን በኪ ስለ ሥጋ ትንሣኤ ምዕራፍ ስምንት በአዳም ሁላችንም እንሞታለን፣ በክርስቶስም ሁላችንም እነሳለን ክህ በማለት የግኖስቲካዊ መንፈሳዊ ብቻ መዳንን ተቃወመ። ዮስትኖስ ማርቲር በኪ የመጀመሪያው ተከላካዮች ከምዕራፍ ስልሳ ሦስት የክርስቶስ ድል ሁሉም ሥጋዊ በሆነ መንገድ እንደገና እንዲኖሩ ያረጋግጣል ኪ በማለት ከትንሣኤ ተለይቶ የሚገኘው ነው። የሄለናዊ የነፍስ ዘላለማዊነትን ውድቅ አድርጓል። ተመጣጣኝነት ሁሉ ይሞታሉ ቼ እና ኪ ሁሉ ሕያዋን ይሆናሉ ከሁለንተናዊ ክስተትን ቃል ገባ። እንደ ኢግናጢዮስ ያሉ ቀደም ክርስቲያኖችን ተስፋ ሰጥቷል። እሱም ከ እንደ ገና እንሳለው ኩ ወደ ኤፌሶን ሰዎች መልእክት ምዕራፍ 20 ሲል ጻፈ። በሥነ መለኮት ትንሣኤን የእግዚአብሔር የሞትን አገዛዝ መገልበጥ አድርጎ ገልጿል። ለሁሉም ሰው የሚዘረጋ ይህ ፍልስፍናዊ ተስፋ መቁረጥን ተቃወመ፣ ሁሉም የሰው ዘር የሚያጠቃልል የቤዛነት ታሪክን አቀረበ። ለኒቅያ በፊት ለነበረችው ቤት ክርስቲያን፣ ይህ ቅዱስ ጽሑፍ ማንም ከትንሣኤ እንደማያመልጥ አረጋግጧል። በስደት መካከል ፍጻሜ ዘመን ተስፋቸውን በሁለንተናዊ መታደስ ራእይ አጠናክሯል። ዳንኤል ዐሥራ ሁለት ሁለት አዲሱ መደበኛ ትርጉም፣ ብዙዎቹም በምድር አፈር ውስጥ ተኝተው ከነበሩት ይነሳሉ፣ እሌቶቹ ለዘላለም ሕይወት እሌቶቹም ለውርደትና ለዘላለም መናክ። ዳንኤል 12 ሁለት ምንም እንኳን ከብዙዎች ከ የሚለውን ቃል ቢጠቀምም በኒቅያ በፊት አባቶች ሰፊ በመጨረሻም ሁለንተናዊ ትንሣኤን የሚያመለክት እንደሆነ ተረድተዋል። ከአዲስ ኪዳን መገለት ጋር ሲጣመር ኢራኒዮስ በኬ ኑፋቂዎችን የሚቃወም ከመጽሐፍ ጊ ምዕራፍ 32 ጻድቃንና ክፉዎች ይነቃሉ ኬ በማለት የሰው ዘር ሁሉ መነሳት ትንቢታዊ ፍንጭ አድርጉ አይቷል። የስትኖስ ማርቲር በኩ ከጥሪፎ ጋር የተደረገ ውይይት ክምዕራፍ 80 መጽሐፍ ቅዱስ ለሁሉም ትንሣኤን ይገልጣልከው በማለት የአይሁድና የክርስቲያን ተስፋን ለማገናኘት እንደ ተከላካዮች ተጠቅሞበታል። ጠርቱሊያን በኪ ስለ ስጋ ትንሣኤ ኩ ምዕራፍ 22 አፈር ተኝተው የነበሩትን ያስነሳልት። በማለት ለሁሉም ስጋዊነትን አጽንቷል። የሁለትዮሽ ጣፈንታዎች ዘላለማዊ ህይወት እና ከዘላለማዊ መናክ የሁለንተናዊ የፍርድ ክስተትን ገልጸዋል። የግኖስቲካዊ መገለል በመቃወም ለቀድሞ ክርስቲያኖች ይህ ፍርድን ቃል ገባ። ትንሣኤን የእግዚአብሔር ለሁሉ ያለው እቅድ አድርጎ ገልጿል። የሄለናዊ ግልጽነት እጦትን በተጨባጭ ዕጣ ፈንታ በማነጻጸር በሰብቷጂንት በኩል የተገኘው ይህ ጽሑፍ አባቶች ያሰፉበት መሠረት አቅርቧል። የትንሣኤ ስፋት የሰው ዘርን ሁሉ የሚያጠቃልል መሆኑን በማረጋገጥ በችግር መካከል ለተስፋን